ሰላም። ጤና ይስጥልኝ። ውድ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምነግራችሁ ከላይ ከእርሱ ለመረዳት እንደሞከራችሁት ዋና ዋና የፎረፎር መንስኤዎች እና መፍትሄዎቻችን ነው። በዚህ ቪዲዮ ዋና ዋና የፎረፎር መንስኤዎች እና መፍትሄዎቻቸውን ነግራችኋለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ጀምሩት። እሺ ውድ ተመልካቾቼ፣ ከመን ሲሆን ጀምር። ፎረፎር ተላላፊ በሽታ አይደለም፣ ነገር ግን ፎረፎር እንዲፈጠር የሚያደርጉ አንዳንድ ምክንያቶች አሉ። አንደኛው ማላሳዚያ ግሎቦሳ፣ ማላሳዚያ ግሎቦሳ የተባለ እርሾ። ይህ እርሾ በሁሉም ሰው የራስ ቆዳ ላይ የሚገኝ ሲሆን አብዛኛውም ምንም ችግር አያስከትልም። ነገር ግን ለአንዳንድ የራስ ቆዳ ከመጠን በላይ ምላሽ በመስጠት የቆዳ ህዋሳትን በፍጥነት እንዲራቡ ያደርጋል። በዚህ ጊዜ የሞቱ የቆዳ ሐዋሳት ይከማቹና እንደ ፎረፎር ይሆናሉ። ደረቅ የራስ ቆዳ፣ የራስ ቆዳ ሲደርቅ ፎረፎር ሊፈጠር ይችላል። ይህ በተለይ በክረምት ወራት የተለመደ ነው። ቅባታማ የራስ ቆዳ፣ ከመጠን ያለፈ ቅባታማ የራስ ቆዳ ፎረፎርን ሊያስከትል ይችላል። የቆዳ በሽታዎች፣ እንደ ኤክማና ፕሮሴስ ያሉ የቆዳ በሽታዎች ፎረፎር ሊያስከትሉ ይችላሉ። የፀጉር ምርቶች አንዳንድ የፀጉር ምርቶች የራስ ቆዳን በማበሳጨት ፎረፎረን ሊያስከትሉ ይችላሉ። ጭንቀት ጭንቀት ወይም ውጥረት ፎረፎረን ሊያባብስ ይችላል። ስለዚህ ውጥረትን በተወሰነ መልኩ ለመቀነስ መሞከር እና የአየር ሁኔታ የአየር ሁኔታ ቀዝቃዛና ደረቅ የአየር ሁኔታ ፎረፎረን ሊያባብስ ይችላል። እንዲሁም የተመጣጠነ ምግብ የተመጣጠነ ምግብ እጥረት ለፎረፎር አስተዋጽኦ ሊያደርግ ይችላል። በአጠቃላይ ፎረፎር በዘር የሚተላለፍ በሽታ አይደለም ነገር ግን ከላይ በተጠቀሱት ምክንያቶች የራስ ቆዳ ላይ የሚፈጠሩ አለመመጣጠን ምክንያት ሊከሰት ይችላል። ውድ ተመልካቾች ምክንያቶችን በተወሰነ መልኩ አይተናል። አሁን ደግሞ ወደ መፍትሄው እንሂድ። ፎረፎርን ለመከላከል የሚረዱ መንገዶች ብዙ ናቸው። ነገር ግን ለአንድ ሰው የሚጠቅመው ለሌላ ሰው ላይ ጠቅመው ይችላል። ስለዚህ የተለያዩ ዘዴዎችን በመሞከር የትኛው ለእናንተ እንደሚሻል ለማወቅ ያስችላል። አንደኛና ዋነኛ የራስ ቆዳን ንጽሕና መጠበቅ ፀጉርን አዘውትሮ መታጠብ የሞቱ ቆዳ ህዋሳትን እና ከመጠን ያለፈ ቅባትን ለማስወገድ ይረዳል። ምን ያክል ጊዜ መታጠብ እንዳለባችሁ እንደ ፀጉራችሁ አይነት ይወሰናል። ለምሳሌ ፀጉራችሁ በጣም ቅባት የሚበዛበት ከሆነ በየቀኑ መታጠብ ሊያስፈልጋችሁ ይችላል። ነገር ግን ተመጣጣኝ ቅባት የምትጠቀሙ ከሆነ በሳምንት አንዴ በቂ ነው። ትክክለኛ ሻምፖ መጠቀም፣ ፎረፎረን ለመከላከል ተብሎ የተሰሩ ሻምፖዎችን መሞከር በተጨማሪ ሻምፖዎችን መቀያየር። አንድ አይነት ሻምፖ ለረጅም ጊዜ መጠቀም ውጤታማነቱን ሊቀንስ ይችላል። ስለዚህ በየጊዜው ሻምፖዎችን በመቀያየር መሞከር ያስፈልጋል። ሁለተኛ ተፈጥሯዊ መፍትሄዎችን መጠቀም፣ ለምሳሌ የሻይ ዛፍ ወይም ቴትሪ ኦይል። የሻይ ዛፍ ወይም ቴትሪ ኦይል ጸረ ተህዋሲያንና ጸረ ፈንግስ ባህሪያት ስላሉት ፎረፎርን ለማከም ይረዳል። አጠቃቀም፣ ጥቂት ጠብታ የሻይ ዛፍ ዘይት ወደ ሻምፖ በመጨመር መጠቀም ይቻላል። ነገር ግን ቲትሪ ኦይል ለአንዳንድ ሰዎች የቆዳ መቆጣት ሊያስከትል ስለሚችል ከመጠቀም በፊት በትንሽ ቦታ ላይ መሞከር ያስፈልጋል። የኮኮናት ዘይት። የኮኮናት ዘይት የራስ ቆዳን እርጥበት እንዴት ስለሚያደርግ ፎረፎርን ለመቀነስ ይረዳል። ከመታጠባችሁ በፊት የኮኮናት ዘይት በራስ ቆዳችሁ ላይ በመቀባት ለጥቂት ጊዜ ማሳጅ ማድረግ። አፕል ሳይደር ቬኒገር ወይም ሆምጣጤ የራስ ቆዳ ላይ ያለውን ፒኤች ሚዛን ለመጠበቅ ይረዳል። ይህም የፈረፈር መንስኤ የሆነውን ፈንገስ እድገት ሊቀንስ ይችላል። አጠቃቀም፣ ሁለት የሾርባ ማንኪያ ቆምጣጤ በሁለት ኩባያ ውሃ መቀላቀል። ከዚያም ታጥፋችሁ ስትጨርሱ እንደ መለቃለቂያ መጠቀም። ኦሊቪራ ኦሊቪራ የራስ ቆዳን ለማረጋጋትና ለማራስ ይረዳል። ይህም ፈረፈሩን ለመቀነስ ይረዳል። አጠቃቀም የአሎቬራ ጄልን በቀጥታ በራስ ቆዳ ላይ በመቀባት ለጥቂት ጊዜ ማሳጅ ማድረግ። ሶስተኛ፣ አመጋገብን ማስተካከል። ጤናማና የተመጣጠነ ምግብ መመገብ ለፀጉር ጤና በጣም አስፈላጊ ነው። በተለይም ቫይታሚን ቢ፣ ዚንክ እና ኦሜጋ ስሪ ፋቲ አሲድ የያዙ ምግቦችን መመገብ ፎረፎሩን ለመከላከል ይረዳል። ውሃ በብዛት መጠጣት። በቂ ውሃ መጠጣት ሰውነት እርጥበት እንዲይዝ ስለሚረዳ ለቆዳና ለፀጉር ጤና በጣም አስፈላጊ ነው። አራተኛ ጭንቀትን መቀነስ፣ ውጥረት ፎረፎሩ ሊያባብስ ይችላል። ስለዚህ ውጥረትን ለመቆጣጠር መሞከር። ቪዲዮ እንደ ተመቻችሁ ተስፋ አድርጋለሁ። ሀሳብ አስተያየታቸውን፣ እንዲሁም እንዳቀርብላቸው የምትፈልጓቸውን ኮሜንት ላይ አጋሩ።